በስም ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ውድ ስና ሚዲያ ተከታታዮች በያላችሁበት እንዴት አላችሁ? እኔ ዳናነኛለሁ እግዚአብሔር መስገን በዛሬ ቪዲዮ ፕሮግራማችን የምናየው ጥቅምት ሁለት ሁለት ሺ አስራ ስምንት አመተ ምህረት ሰንበት ዘመነ ጽጌ አንደኛ ሳምንት የመጀመሪያ ሳምንት የሰንበት ግጻዊ ነው። በቅዳሴ ጊዜ የሚነበቡ ምንባባት ምዕራፍና ቁጥራቸው የሚሰበክ መስፋክ የሚቀደስ ቅዳሴ እንዲሁም የሚነበብ ቅዱስ ወንጌል ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮን ላይክ ሸር፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። እንኳን ለዘመነ ጽጌ በሰላም አደረሳችሁ አደረሰን እያልኩኝ ከመስከረም 26 እስከ ጥቅምት ሁለት ድረስ የመጀመሪያው ዘመነ ጽጌ ነው። በእነዚህ ዕለታት ዕለተ ሰንበት በሚሆንበት ጊዜ የሚዘመረው መዝሙር ትሴብሖ መርዓት ይባላል። ወደ ዕለቱ ቪዲዮችን ስንመለስ በቅዳሴ ጊዜ የሚነበቡ ምንባባት ምዕራፍና ቁጥራቸውን ስንመለከት ሰላይ ዲያቆን የሚያነበው የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ አምስት ከቁጥር ሀያ አንድ እስከ መጨረሻ ንፍቅ ዲያቆን የሚያነበው ራእየ ዮሐንስ ምዕራፍ አንድ ቁጥር አንድ እስከ ዘጠኝ ንፍቅ ካህን የሚያነበው ግብረ ሐዋርያት የሐዋርያት ስራ ምዕራፍ ሀያ አንድ ከቁጥር ሰላሳ አንድ እስከ መጨረሻ በቅዳሴ ጊዜ የሚነበበው ወንጌል ወንጌል ዘዮሐንስ ምዕራፍ ሶስት ቁጥር ሀያ አምስት እስከ ፍጻሜ ወይም እስከ መጨረሻ የሚቀደሰው ቅዳሴ ቅዳሴ ዘእግዝእትነ ወይም የእመቤታችን ቅዳሴ። በቅዳሴ ጊዜ የሚሰበክ ምስባክ መዝሙረ ዳዊት መዝሙር 27 ከቁጥር ሁለት። ፍሬ ፃማከ ተሴሰይ ብፁ አንተ ወሰናይ ለከ ብእሲትከ ከመ ወይን ስሙር ውስተ ጽርሐ ቤትከ ፍሬ ፃማከ ተሴሰይም

ውስጣ ጽርፋብጥ ፍስተከ ከመዋይን ጽሞረ ውስጣጽርፋብጥከ ውዴስና ሚዲያ ተከታታዮች በዛሬ ፕሮግራማችን ብዙ እንዳተረፋችሁ ተስፋ አድርጋለሁ። ቪዲዮ ላይክ ሸር ማድረግ ዛስረስ በተከታታይ የዘመነ ጽጌ የየሳምንቱን የሰንበት ግጻዌ ቪዲዮ ስለምሰራ ቪዲዮ በመለቅበት ሰዓት እንዲደርሳችሁ ሰብስክራይብ ያላደረጋችሁ የደወል ምልክቷን በመጫን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ፣ ሁላችንም እግዚአብሔር አምላክ ይጠብቀን። ደህና ሁኑ። ቻለ